ች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ረህመት አድም ነኝ። አብራችሁን ሆኖ ወደ ኢትዮጵያ የሚገቡና ወደ ውጭ የሚላኩ ምርቶች ጥራትን ለማረጋገጥ የሚያስችል ስርዓት ግበራ መጀመሩ ተገለጸ። የኢትዮጵያ ግብርና ባለስልጣን የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ጉባኤ እየተካሄደ ነው። ዝርዝሩን ተከታትል እንመለስ። የኢትዮጵያ ግብርና ባለስልጣንና የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር የሚያካሂዱት ኮንፈረንስ ተሞክሮዎችን ለመለዋወጥና የግብርና ኤክስፖርት ተወዳዳሪነትን ለማሳደግ ያለመ ነው። በኮንፈረንሱ የባለስልጣኑ ዲጂታል ስራዎች ሲተዋወቁ፣ ዓለም አቀፋዊ ኢፋይቶ የተሰኘ ስርዓትም ተመርቋል። የኢትዮጵያ ግብርና ባለስልጣን ምክትል ዋና ዳይሬክተር ዶክተር ወንዳለ ሀብታሙ እንዳሉት የኢፋይቶ ስርዓት ከተለያዩ ዓለም አቀፍ ተቋማት ጋር የተሳሰረ ነው። ይሄ ተግባር ከዚህ ወር ጀምሮ በቀጥታ ወደ ሲስተም ይገባል። ምክንያቱም ሲስተሙ አንደኛ አይፒፒሲ የሚባል ኢንተርናሽናል ፕላንት ፕሮቴክሽን ኮንቬንሽን ሮም ላይ የሚገኘው 188 ሀገር ኮኔክት ያደረገው ጋር እዛ ሀብ ጋር ተገናኝቷል። ሁለተኛ አፍሪካ ህብረት ሀብ ጋር ተገናኝቷል። ሶስተኛ አውሮፓ ህብረት ሀብ ጋር ተገናኝቷል። ማንኛውም አገር ኤሽያ የሚሆን አሜሪካ፣ አፍሪካ የሚሆን ሌላ አገር አይፒፒሲ ላይ ኮኔክትር ስለሆነ ዛሬ የተሰራውን ነገር በቀጥታ ሌሎች አገሮች ምናልባት አንዳንድ አገሮች ይሄንን የራሳቸውን ሀገር ዲጂታል ካላረጉ ሀርድ ኮፒ ማውጣት ስለሚችል ይሄው ሲስተም ለእነሱ ይሄንን እንልክላቸዋለን። በአጠቃላይ ግን ከዚህ ወር ጀምሮ ኦፊሻሊ ዛሬ ላውንች ከተደረገበት ጊዜ አንስቶ ወደ ሲስተም የገባ ነው የሚሆነው። ኳሊቲ የሆነ በአፍሪካ በጣም የተዋጣለት የኢፋይቶ ኤሌክትሮኒክ ፋይቶሳኒተሪ ሲስተም ነው ኢምፕሌስ የሆነው። ስርዓቱ ወደ ኢትዮጵያ የሚገቡና ወደ ውጭ የሚላኩ ምርቶች ጥራት ያላቸው መሆናቸውን ለማረጋገጥ የሚያስችል መሆኑንም ዶክተር ወንዳለ ገልጸዋል። አራት ነገር ነው ትሬስ የሚያደርገው። አንደኛ ምርትን ነው፣ ሁለተኛ አገልግሎትን ነው፣ ሶስተኛ ግብዓትን ነው፣ አራተኛው ቴክኖሎጂን ነው። ስለዚህ ምርትን፣ አገልግሎትን፣ ግብዓትና ቴክኖሎጂን ትሬስ እስከ አረገ ድረስ ሁሉንም ችግሮች ነው የሚመለከተው። እዚ ውስጥ ምርጥ ዘር ይኖራል። ኬሚካል ይኖራል፣ ማዳበሪያ ይኖራል። ሁሉንም ጉዳዮች በተገቢ ሁኔታ ቼክ ነው የሚያደርገው። ምክንያቱም እኛ እኮ ኤክስፖርት ስናደርግ አዲሽናል ዲክላሬሽን የሚል ኮለም አለው እንትኑ ሰርቲፊኬቱን ስላላየችሁት ካልሆነ እዛ ላይ ይሄ ለምሳሌ ኦርጋኒክ ከሆነ ኦርጋኒክ እንደሆነ ጀስቲፋይ አርገን ነው የምንልከው። ማዳበሪያ ከተጠቀመ ማዳበሪያ ተጠቅሟል፣ ኬሚካል ከተጠቀመ ኬሚካል ተጠቅሟል። ጄኔቲክ ኦሪጂኑን ጭምር በተገቢ ሁኔታ አይተን ስለምንልክ ምርት ሁሉንም ምርቶች ግብአት ማዳበሪያ ምርጥ ዘምርን ጨምሮ ሁሉንም ግብአቶች፣ አገልግሎት ሁሉንም አገልግሎቶች፣ ቴክኖሎጂ ሁሉንም ቴክኖሎጂዎች ለአግሪካልቸር የሚውሉትን በሙሉ በዚህ ሲስተም ትሬስ እናደርጋለን። ቴክኖሎጂው ኢትዮጵያ በግብርና ምርቶች ላይ ያላትን የግብይት ስርዓት የሚያዘምን ነው ያሉት ደግሞ የባለስልጣኑ ዋና ዳይሬክተር አምባሳደር ድሪባ ኩማ ናቸው። እዚህ ንግዳችን ከዚህ በኋላ ከአለም የንግድ ስርዓት ጋር የተሳሰረ ነው። በአፍሪካ ውስጥ 14 ሀገሮች አሉ ይህን የሚጠቀሙት እኛ 15ኛ ሆነን አሁን ተቀላቅለናል። እንዲሁም በየአመቱ ከአፍሪካ ወደ አውሮፓና የተለያዩ ሀገሮች የሚላኩ ምርቶች ውስጥ ቅድም ሲቀርብ እንዳያችሁት ከአምስት ቢሊዮን በላይ ሪጀክት ይደረጋሉ በተቀባይ ሀገሮች ድንበር ላይ ይሄንን አስቀርተናል ማለት ነው በእኛም ሪጀክሽን አለ አልፎ አልፎ የሚያጋጥም ከዚህ በኋላ ይሄ ሲስተም ትሬሰብል ከሆነ ሪጀክሽኑ ይቀንሳል እንደ ሌሎቹ የአፍሪካ ሀገሮች ንግዳችን አስተማማኝና ለሀገራችን ስትራቴጂክ ጥቅም መሰረታዊ ነገሮችን የሚያሟላ ሆኖ የተደራጀ ስለሆነ ይሄንን ነው ዛሬ ላውንች ያደግ ነው ማለት ነው። በአውሮፓ ህብረት ትብብር ተወካይ ኃላፊ ቢትራይስ ኔሪ በባለስልጣኑ ይፋ የተደረገው ስርአት በቀጠናውና ና በአለም አቀፍ ደረጃ ያለውን የግብርና ምርት ግብይት ያቀላጥፋል ብለዋል። ይህ የቴክኖሎጂ ውጤት ፍቃድ ለማግኘት የሚወስደውን ጊዜና ገንዘብ ይቀንሳል። በቀጠናውና በአለም አቀፍ ደረጃ ያለውን የግብርና ምርት ግብይት ያቀላጥፋል። እኛ በህብረት ከምንሰራባቸው ሀገራት ጋር ቴክኖሎጂን ቁልፍ መሳሪያ አድርገን እንወስዳለን። ዛሬ ይህ ፍላጎታችን እዚህ ኢትዮጵያ ውስጥ ተሳክቷል። እኛ የአውሮፓ ሀገራት በሆርቲካልቸር ዘርፍ ከኢትዮጵያ ጋር በተሻለ ቴክኖሎጂ መስራታችን ያስደስተናል። ኢትዮጵያም ተወዳዳሪ ሀገር መሆን ትችላለች። with our frequently changing rules and regulation. በኢፋይቶ ስርዓት 188 ሀገራት ሲተሳሰሩ ኢትዮጵያ ይህን ቴክኖሎጂ በማበልጸግና በማስተዋወቅ ግንባር ቀደም ሆና መገኘቷ በኮንፈረንሱ ተገልጿል። በአዳማ ከተማ የተሰሩ የኮሪደር ልማቶች ሁሉንም የማህበረሰብ ክፍል ታሳቢ ያደረጉ ናቸው ሲሉ የአዳማ ከተማ ከንቲባ ተናገሩ። በከተማዋ የተሰራው የመጀመሪያው ዙር የኮሪደር ልማት ስራ ተጠናቋል። ሰለሞን አሰፌ ዝርዝር አለው። በአዳማ ከተማ ተጠናቆ ለአገልግሎት ክፍት የተደረገው የመጀመሪያው ዙር የኮሪደር ልማት የከተማዋን ነዋሪዎች የልማት ተጠቃሚነት ለማረጋገጥ የሚያስችል መሆኑን የከተማ አስተዳደሩ አስታውቋል። የከተማ አስተዳደሩ የኮሪደር ልማት ስራው የአስፋልት ኮንክሪት፣ የእግረኛና የብስክሌት መንገድ ግንባታዎችን ያካተተ መሆኑን ይፋ አድርጓል። የተሰሩ የኮሪደር ልማት ስራዎች ሁሉንም የማህበረሰብ ክፍል ታሳቢ ያደረጉና ለከተማ ዕድገትም የጎላ ሚና ያላቸው ናቸው ሲሉ የአዳማ ከተማ ነዋሪዎች ተናግረዋል አዳማ በዚህ ሰዓት ከዱሮ ትልቁና መቶ ፐርሰንት ለማህበረሰቡ ለሁሉም እንቁ ሆና የታየችው ከታች አንስተን እስከላይ ሰርቶ የሚያሰራ አመራሮች ስላችሉ ነው ይሄ ልማት እውነት ለመናገር በሚገርም ሁኔታ የከተማውን ገጽታ ቀይሮታል በጣም ውብ አድርጎታል። ከዚህ በፊት የነበረው የልማት ሁኔታ እውነት ለመናገር እንደዚህ አይደለም። ሁሉ ነገር ተለውጧል። ልማቱ በጣም ቆንጆ አድርጓታል። በፊት የነበረችው አዳማ ዛሬ ይቻላል የሚባለውን ነገር ተግባራዊ ያደረገች አዳማ፣ ልማቶች ይጀመራሉ እንጂ የማይፈጸሙበት ሰዓት የነበረበት ከተማ የነበረች አሁን ግን ለሌላው ምሳሌ የሚሆን እንዲህ ጨረቃ ይመሰለች ከተማ ሆና ጸድታ ለነዋሪዎቿ ምቹ ለወጣት ለሴቱ ምቹ የሆነች ከተማ ሆናለች። ኮሪደር ልማቱ ለከተማዋ ውበትና ጸጋን ከማጎናጸፍ ባለፈ ፈጣን እድገት ትልቅ ለውጥ እንዲመጣ የሚያደርግ በመሆኑ የከተማዋ ነዋሪዎች ሊጠብቁትና በአግባቡ ሊጠቀሙበት ይገባል ሲሉም ነዋሪዎቹ ተናግረዋል። እያንዳንዱ ቦታ ብትል ኮሚኒቲ ሚሊሻዎቹ ከሴቶች ተመርጠው፣ ከወንዶች ተመርጠው ሁሉም መብራት አብርተው እንደ ፖሊሶቹ ነው ሀገሪቷን እየጠበቁ ያለው። ስለዚህ ኮሪደር ልማት ይመለከተናል። በአንደኛ ደረጃ መጠበቅ ይመለከታል። ለምን ተጎጂው እኛ እንጂ መንግስት አይደለም። አንድ ላይ ሆነን አሁን ይሄንን አገር ማልማት ካልቻል ምንም ነገር ማልማት አንችልም። እኔ ማድርጎ አገር ሲያድግ ነው ህዝቡ የሚያድርጎ። አሁን ህዝቡ ያለበት ካለበት ድህነት የሚወጣው አንድ ላይ ስናድግ ነው። እግዚአብሔር አንድ ላይ ሆንን አገራችን እናሳደግላለሁ። እያንዳንዱ ህዝብ በተለይ ከችግኝ ከደጁ ካነጠፈው ሳር ጀምሮ ልጁን አጥቦ አጽድቶ ትምህርት ቤት እንደሚሰድ የራሱንም ችግኝም የሆነ ጽዳቱን ማንም ሳይነግሮ ሁሉም ትንሽ ትልቁ ማለት ከተማውን መጠበቅ አለበት። ከዚህ በፊት በከተማው ያሉ ሕንፃዎች ወደ መንገድ ጠጋ ብለው መሰራታቸው አስቸጋሪ ነበር ያሉት የአዳማ ከተማ ከንቲባ ኃይሉ ጀልዴ ይህንን ችግር ለመፍታትና የከተማዋን እድገት ከፍ ለማድረግ የሚያስችሉ በርካታ ስራዎች በኮሊደር ልማቱ ተሰርተዋል ብለዋል። ይህኛው ልማት ከሁሉም የሚለየው ሁሉንም የከተማ ነዋሪ ቤት የሚገባ ሁሉንም አገልግሎት ያቀፈ ለደሃውም፣ ለአቅመ ደካማውም፣ ለምሁሩም፣ ለወጣቱም፣ ለህፃናቱም የሚሆን ሙሉ ፓኬጅ የያዘ እና እየሰፋ የሚሄድ ነው። ዋና ዋና የተሰሩ ስራዎች እንደተጠበቀ ነው። ለህዝባችን ጥሪ እያቀረብን ላይ እንገኛለን የኮሪደር ልማት ኮንሰፕቱን በደንብ መረዳትና ወደየቤት ወስዶ መስራት መጠቀም አለበት። ማለት አጠቃላይ ጀምረናል፣ ጉዞን ጀምረናል። ጠንክረን የምንሰራ ከሆነ እንደሚቻል በየደረጃው እስከ ከዚህ በፊትን የተሰሩ ስራዎች ትምህርት እየወሰን መተናል ትምህርታችን እያዳበርን የሚቀሩን ብዙ ስለሆነ ጠንክረን እንድንሰራ ጥሪን ለማቅረብ ፈልጋለሁ። የኮሪደር ልማት ስራው የተለያዩ መዝናኛ ስፍራዎችን የብስክሌት መንገዶችንና መጸዳጃ ቤቶችን በውስጡ የያዘ ሲሆን በቀጣይም ስራ ተጠናክሮ ይቀጥላል ሲሉ ከንቲባ ኃይሉ ጀልዴ ተናግረዋል። ወላጆች ለልጆቻቸው የትምህርት ቁሳቁስ ከመግዛት ባሻገር በቀን ተቀን የትምህርት እንቅስቃሴያቸው በቅርበት ሊደግፉ ይገባል ተብሏል። ከሁሉም በላይ ለትምህርት ስኬታማነት የ የአሸናፊነት መንፈስ በልጆች ላይ መገንባት ወሳኝ በመሆኑ ወላጆች፣ መምህራንና ሌሎች ባለድርሻ አካላት በቅንጅት መስራት ይገባቸዋልም ተብሏል። ፋንታነሽ መሀመድ። የመማር ማስተማር ስራው ተጀምሮ ተማሪዎች በትምህርት ገበታቸው ላይ ተገኝተው ትምህርታቸውን እየተከታተሉ ይገኛሉ። ታዲያ ተማሪዎች በትምህርታቸው የተሻለ ውጤት እንዲያመጡ ከመምህራን ባሻገር የወላጆች ክትትልና ድጋፍ ያስፈልጋቸዋል። ተማሪ ናርዶ ሲመቸው የአቡነ ጎርጎርዮስ አጸደ ህጻናትና አንደኛ ደረጃ ትምህርት ቤት የስድስተኛ ክፍል ተማሪ ነች። ተማሪዋ በትምህርቷ የተሻለ ሆና ራሷን ቤተሰቧንና ና ሀገሯን ለመጥቀም የወላጆች ክትትልና ድጋፍ እየተደረገላት መሆኑን ትናገራለች። መጻሕፍት አነባለሁ እና ደግሞ ስራ ውላ ስለምትመጣ ማታ ላይ ታስጠናኛለች። ሌላ ደግሞ በራሴ ጥረት አጠናለሁ። ትንሽ ብቃነስ ራሱ ትሄዳለች። ህጻናት ልጆች በትምህርታቸው ጎበዝ እንዲሆኑ ከመምህራን ባሻገር የወላጆች ድጋፍና ክትትል አስተዋጽኦ የጎላ መሆኑን የተማሪዋ ወላጅናት አነጋግሪ ፍርዱ ይናገራሉ። ትምህርት ቤት ላይ ያው ጥሪ ሲደረግ እሄዳለሁኝ፣ እመካከራለሁ። ልጅቱ አቅሟ ደህና ነው። ብዙ ጊዜ ማለት ጥሪ አያደርጉልኝም። ውጤት ዝቅ ሲል ምናምን ነው ወላጆችን የሚጠሩት። በተለይ ማሪ በፊት ላይ ነበር። አሁን ላይ ግን መልካም ውጤት ስላላት አይጠሩኝም። ከጠሩኝም ደግሞ ሄጀ መካከራለሁ ያለውን ነገር ለመፍታት ችግር እኔም ጋር የሚቀር ነገር ካለ የኔንም ችግር አስተካክላለሁ ማለት ነው። እሷም ጋር ደግሞ የማንበብ ችግር ካለ እንድታነባረጋለሁ ሞር እኔ ግን በበገው በትምህርት ሰዓት ላይ ትምህርቷን የሚሻማ ነገር አላደርግ እንድታጠና ከትምህርት ቤት መልስ የቤት ስራው እንድሰራ ከዛ እንድታነብን ማድረገው። ልጆችን የትምህርት ቁሳቁስ አሟልቶ ከመላክ በዘለለ በትምህርት ቤት ያላቸውን እንቅስቃሴ የወላሽ ትምህርት ቤት ግንኙነት ማዳበር እንደሚገባም ያስገነዝባሉ። በጣም እንድታነብና የተሻለ ውጤት እንድታመጣ ክትትል አድርግላታለሁ። በጣም ስራ ውላለሁ፣ ቢዚም ብሆን ባለኝ ትርፍ ሰዓት አግዛታለሁ። ከዛ ባለፈ ግን የትምህርት ቁሳቁስ ብቻ አሟልቶ ልጆችን መላክ ግብ አይደለም ብዬ ወላጆች ለልጆቻቸው ክትትል ማድረግ አለባቸው። ከማ ጋ እንደሚውሉ፣ የት ጋ እንደሚውሉ፣ ትምህርት ቤት በትክክል ተምረው የቤት ስራቸውን ሰርተው መምህር ያጻፋቸውን ጽፎ ስለመምጣታቸው ጭምር ደብተራቸውን ቼክ ማድረግ አለባቸው፣ ማየት አለባቸው። በደብረ ብርሃን ዩኒቨርሲቲ የስነ ልቦና ትምህርት ክፍል ኃላፊ ዶክተር መሐመድ ደምሴ ወላጆች በማስጠናት ልጆቻቸውን የመደገፍ አቅም ላይኖራቸው እንደሚችል ይገልጻሉ። ይሁንና መሰረታዊና የትምህርት ቁልፍ መንገድ በተለይ ከሌሎች ባለድርሻ አካላት ጋር በመተባበር የልጆችን የአሸናፊነት ስሜት በመገንባት ሚናቸው መወጣት አለባቸው ብለዋል። አካዳሚው የሆኑ ጉዳዮችን ወላጆች የሚችሉ ከሆነ በየጊዜው መፈተሽና ልጆቹ የደከሙበትን መንገድ ማስተካከል ከወላጆች የሚጠበቅ ሊሆን ይችላል ማለት ነው። ተማሪዎቹም እችላለሁ ብሎ መነሳት አለባቸው። ቤተሰብም ልጅ ይችላል ብሎ ማሰብ አለባቸው። መምህራንም ተማሪዎቹ ይችላሉ ብሎ ማሰብ አለባቸው። ትምህርት ቤቱም ተማሪዎቹ ይችላሉ ብሎ ማሰብ አለባቸው። አሁን በብዛት የሚታየው ችግር ተማሪውም ራሱ አልችልም ይከብደኛል ብሎ ይመጣል። መምህራኑም ተማሪው መች ይችልና እንዴት አድርጌ ነው ማስተምረው ይላል። ወላጅም ድሮ መች ተማረና ልጁ አሁን ሊሻሻል ይችላል አቅም እሴት አለውና ብሎ ያስብ ይችላል። ትምህርት ቤቱም አብዛኛው ተማሪ ችሎታ የለውም አቅም የለውም የሚል መደምደሚያ ይይዛል። ይሄ ያው ተያይዞ መውደቅን ያመጣል ማለት ነው። ተማሪዎች በትምህርታቸው ውጤታማ እንዲሆኑ ወላጆች የበኩላቸው ሚና እንዲወጡ የደብረ ብርሃን ከተማ ትምህርት መምሪያ ኃላፊ መቅደስ ብዙነ ጥሪ አቅርበዋል። የአንድ ወገን ስራ ብቻ ውጤት አያመጣ ሁሉም ተባብሮ አብሮ መስራት ከቻለ ብቻ ነው የተማሪዎችን ውጤት መቀየር የሚቻለው፣ በስነ ምግባር የተላበሰ ዜጋ ማፍራት የሚቻለው ነገ አገር ተረካቢ ትውልድ ማፍላት ነው የምንችለው ማለት ነው። ትምህርት ቁሳቁስ መግዛት ብቻ ሳይሆን ልጆቻቸው ትምህርት ቤት ሄደው ምንድን ነው ተምረው የመጡት የሚለውን በየጊዜው መከታተል እንዲሁም ደግሞ የትምህርት ቤትና የወላጅ ግንኙነት የበለጠ የጠነከረ ስነምግባራቸውን ይመስላል ውጤታቸውን ይመስላል የሚለውን በየጊዜው መለዋወጥ ያስፈልጋል። ተማሪዎች በውጤት የተሻለ ሆነው እንዲቀጥሉ የሚመለከታቸው አካላት ሁሉ በትብብር መስራት እንደሚያስፈልጋቸው ተመላክቷል። ተመልካቾቻችን ወደ ትንታኔ ዘገባችን ነው የምናልፈው። በደብረ ብርሃን ከተማ አስተዳደር የመጀመሪያው ሩብ ዓመት 3.4 ቢሊዮን ብር ካፒታል ያስመዘገቡ 46 ኢንዱስትሪዎችን ወደ ስራ ለማስገባት እየተሰራ መሆኑ ተገልጿል። ከውጭ የሚገቡ ጥሬ እቃዎችን ሙሉ በሙሉ በሀገር ውስጥ ለመተካት ጥሬ እቃ እያመረቱ ያሉና በቀጣይ ወደ ማምረት የሚቀላቀሉ ባለሀብቶች ለጥራት ትኩረት እንዲሰጡ አምራች ኢንዱስትሪዎች ጥሪ ያቀርበዋል። ስንታየው ኃይሉ የደብረ ብርሃን እንጨት ፋብሪካ በተለይ እንዲህ አይነት ፕላይውድ እያመረተ ኮንስትራክሽንን እየደገፈ ያለበት ሁኔታ ነው ያለ። ይህ ፋብሪካ በዚህ ችግር ውስጥ ሆኖ እየሰራ መሆኑን ዛሬም ተመልክተናል። በዚህ ችግር ውስጥ ሆኖ መስራት ብቻ ሳይሆን አትራፊም ሆኖ እየቀጠለ ያለ ድርጅት ነው። ጥራት ያለው ፕሮሰስ የሆነ እቃ በማቅረብ ስሙን ያሰረ ነውና ገበያ ለመፈለግ አይወጣም። እዚሁ ግቢው መጥተው ነው ምርቱን የሚረከቡት። እነዚህ ሀሳቦች የተነሱት የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት በደብረ ብርሃን ከተማ የሚገኘውን የደብረ ብርሃን እንጨት መቀነባበሪያ ፋብሪካ ከጎበኙ በኋላ ያነሷቸው ሀሳቦች ናቸው። የደብረ ብርሃን እንጨት መቀነባበሪያ ፋብሪካ አስር አመታትን በስራ ላይ ቆይቷል። ይህ ፋብሪካ ለወጣቶች የስራ እድልን ፈጥሯል። ከዛም ባለፈ ደግሞ የእውቀት ሽግግርን እያደረገ እንደሚገኝ ነው የፋብሪካው ኃላፊ ጌታቸው ይልማ የነገሩን። ከዚህ በተጨማሪ ፋብሪካው የአካባቢ ምርቶችን በመጠቀም ተኪ ምርትን እያመረተ እንደሚገኝም ነግረውናል። አሁን ላይ በሙሉ አቅሙ ስራዎችን እየሰራ እንደሆነ ነግረውናል። የሀገር ውስጥ ገበያውን ዲማንዱን ማርካት፣ እዚህ ለአካባቢው ማህበረሰብ በሀገር ውስጥ ይህን ምርት ለሚጠቀሙ ዜጎች አድሬስ የማድረግ ስራ፣ ከውጭ የሚገባውን የመተካት ስራ የሰራንበት ሁኔታ ነው ያለው እምብንሸጣቸው ደንበኞች አሉ፣ በጣም ትላልቅ ደንበኞች አሉ። እነሱ ይወስዳሉ። የአካባቢ ነዋሪዎች፣ ማንም ሰው ከግለሰብ እስከ ኮንትራክተር፣ ከትንሽ ሰው እስከ ባለሀብት ሰው፣ ከጥቃቅን እስከ ትልቅ ሰው እየመጣ እየገዛ ይሄን ምርት የሚጠቀምበት አግባብ ነው ያለውና በዚህ መንገድ ነው ምርታችንን የውጭ ምርትን በመተካት ረገድ ለሀገር እያቀርብን ያለ ነው ማለት ነው። በደብረ ብርሃን ከተማ ውስጥ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት በሚሰራው ስራ በርካታ ኢንዱስትሪዎች ተሰማርተው ነው የሚገኙት። ከነዚህ ኢንዱስትሪዎች መካከል ደግሞ አርዜድኤክስ የጨርቃጨርቅ ፋብሪካ አንዱ ነው። በዚህ የጨርቃጨርቅ ፋብሪካ ኮንፈርት፣ አንሶላና የትራስ ልብሶች ይመረታሉ። እነዚህ ምርቶች ሲመረቱ ታዲያ የሀገር ውስጥ ገበያን ለማርካት አላማ አድርጎ እየሰራ መሆኑን የፋብሪካው ንብረት ክፍል ኃላፊ አብርሃም ከተማ ነግረውናል። ከውጭ ኮንፈርቶች አገሪቷ ታስገባለ ግን እኛ የምንፈልገው ከዛም የመጡትን ኮንፈርቶች እኛ በሀገር ውስጥ መተካት አላማችን ማለት ነው። ለሀገር ውስጥ ገበያ ነው እያቀረብን ያለ ነው። ወደፊት ደግሞ እያደገ ድርጅቱ እያደገ ሲሄድ ወደ ውጭ ኤክስፖርት ማድረግ እንፈልጋለን። ከዚህ ቀደም ጥሬ ዕቃ የሚያመርቱ ባለሀብቶች እንዲሁም አሁን በአዲስ የሚያመርቱት በጥራት ቢሆን መልካም እንደሆነ አንስተውልናል። ሁሉም ባለድርሻ አካላት ደግሞ ለዚህ ጉዳይ በርብር መስራት ማጥፋት እንደሚገባቸው ነው ሐሳባቸውን ያነሱልን። ግሉ ኬሚካል ወይም ግሉ ፎርማልዲሄድ የሚባል ማጣበቅ አቅም ያለው አንድ ኬሚካል አለ ከውጭ የምናስመጣውና እሱን በሀገር ውስጥ አላገኘ ነው። እስካሁን ባለው በሀገር ውስጥ የለም ከውጭ እያስመጣን ነው። ምናልባት ደግሞ እሱን የበለጠ ልክ እንደዚሁ አካባቢው እንደምናገኘው ነጭ ባህር ዛፍ በሀገር ውስጥ ይሁን በሀገር ውስጥ ብናገኘው ደግሞ እሱን የበለጠ ውጤታማ ትርፋማ እንሆናለንና እንደዛ አይነት ነገሮች ደግሞ በሀገር ውስጥ የሚመረቱበት የሚመቻቹበት መንገድ ቢኖር ለእኛ ሞር የተቀላጠፈ ስራውን ያደረግልናል ብለን እናስባለን ማለት ነው። ከውጭ የምናስገባቸው ጨርቆች እናስገባለን። እንደገና ደግሞ ማሸጋባጎችም፣ ክሮችም፣ አንዳንድ ነገር ሌሎ የተጨማሪ ነገሮችም ከውስጥ እናስገባለን። ግን ከዛም በተጨማሪ የሀገር ውስጥም እንጠቀማለን። እኛ የምንፈልጋቸውን ጠሪቃ የሚያመርቱ አሉ። እነዛ በጥራቱ የውጩን የሚተኩ እንዲያመርቱ ቢያደርግ እንላለን። በደብረ ብርሃን ከተማ አስተዳደር ውስጥ በአጠቃላይ 740 የኢንዱስትሪ ፕሮጀክቶች አሉ። ከነዚህ የኢንዱስትሪ ፕሮጀክቶች መካከል ደግሞ 110 በማምረት ሂደት ላይ ነው የሚገኙት። 160 የሚሆኑት ፕሮጀክቶች ደግሞ ግንባታቸውን አጠናቀዋል። ከነዚህ ግንባታቸውን ካጠናቀቁ ፕሮጀክቶች መካከል ደግሞ 18 የሚሆኑት የማሽነሪ ተከላ ላይ ነው የሚገኙት። በ2018 የመጀመሪያው እሩብ ዓመት 3.4 ቢሊየን ብር ያስመዘገቡ አርባ ስድስት ፕሮጀክቶች ወደ ከተማዋ መምጣታቸውን ከከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ያገኘነው መረጃ ያመለክታል። ሰባ አራት የሚሆኑ የአካባቢ ጸጋዎችን በመለየትም ወደ ስራ ለማስገባት እየተሰራ መሆኑን የኢንዱስትሪና የኢንቨስትመንት መምሪያ ኃላፊው ብርሃን ገብረ ሕይወት ነግረውናል። በዋናነት በግብአትነት ሊጠቀሙ የሚችሉት ላይ ያሉት ኢንዱስትሪዎች ላይ ትኩረት አድርገን በመስራት በዚህ ሶስት ወር ውስጥ ብቻ ወደ 8 ሚሊዮን ዶላር ተኪ ምርት ማምረት የቻሉ ኢንዱስትሪዎች እያበራከትን እየሄድን እንገኛለን። እሱ ብቻ ሳይሆን ደግሞ በተለይ ለምርታቸውን ከተኪ ምርት አልፈው ደግሞ ወደ ውጭ ሀገር ኤክስፖርት ያደረጉ ወደ አራት ኢንዱስትሪዎች ምርታቸውን ውጭ ሀገር ኤክስፖርት ማድረግ የቻሉበት ሁኔታዎች አሉ። እነዚህ አምራች ኢንዱስትሪዎች ገበያን ከማረጋጋት ባለፈ በአካባቢው ያሉ ነዋሪዎችም ተጠቃሚ እንዲሆኑ በተመጣጣኝ ዋጋ ምርቶቹን እንዲያገኙ የሚደረግበት አግባብ ስለመኖሩም ነው ኃላፊው የነገሩ እዚህ አካባቢ ምርቱ የሚገኝበት አካባቢ ያለ ማህበረሰብ፣ ከዚህ ኢንዱስትሪ የሚጠቀመው ነገር ምንድን ነው የሚለውን ነገር የመጀመሪያ ጉዳይ፣ በተለይ የሚመረቱ ምርቶችን በቀላሉ ከሸማች ማህበሮች ጋር በማስተሳሰር ለምሳሌ ከዱቄት ምርት ጋር ተያይዞ፣ ከዘይት ምርት ጋር ተያይዞ ማህበረሰቡ በርካሽ የሚያገኝበትን በተለይ ከጨርቃጨርቅና አልባሳት ዘርፎች ጋር ተያይዞ በቀላሉ ነጋዴዎችን በማደራጀት ጥቃቅና አነስተኛዎችን በማደራጀት ለማህበረሰቡ በቅናሽ የሚያገኙበትን እዚህ አካባቢ ሜድ ኢን ደብረ ብርሃን የሚባሉ ምርቶች በቀላሉ ማህበረሰቡ በተመጣጣኝ ዋጋ እንዲቀርብለት በማድረግ ረገድ እንደ ንግድ ድርጅትም እንደ ግለሰብም ይህንን እየተሰራ ይገኛል ማለት ይቻላል። ከውጭ የሚገቡ ምርቶችን በመተካትና ለውጭ ገበያ በማቅረብ ላይ የሚገኙትን እነዚህ አምራች ኢንዱስትሪዎችን በሁለት በመክፈል ለበለጠ ውጤታማነት ያግዛቸው ዘንድ ስራዎች እየተሰሩ መሆኑን ነው ከመምሪያው ያገኘነው መረጃ የሚያመላክተው። ተመልካቾቻችን፣ አሁን ደግሞ ወደ አጫጭር ዜናዎች ነው የምናልፈው። መሰረት መቅጫ ታቀርባቸዋለች። የምስራቅ አፍሪካ የፓርላማዎች ህብረት ጉባኤ በአዲስ አበባ እየተካሄደ ነው። በአፍሪካ የስነ ምግብና የምግብ ዋስትናን ማረጋገጥ በሚያስችሉ ጉዳዮች ላይ ትኩረት ያደረገ የምስራቅ አፍሪካ የፓርላማዎች ህብረት ጉባኤ በአዲስ አበባ በመካሄድ ላይ ይገኛል። በጉባኤው መክፈቻ ላይ በኢፌድሪ የህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ ባደረጉት ንግግር በኢትዮጵያ የምግብ ዋስትናን ለማረጋገጥ በተከናወኑ ተግባራት ለውጥ ማምጣት መቻሉን ገልጸዋል። በምስራቅ አፍሪካ ፓርላማዎች ህብረት ለምግብ ዋስትናና ስነ ምግብ ደህንነት የኢትዮጵያ ተወካ ወይም ፎካል ፐርሰን የሆኑት ዶክተር ንጉሴ መሸሻ በኢትዮጵያ የምግብና ስነ ምግብ ደህንነት ዙሪያ በተመዘገቡ ብሔራዊ ስኬቶችና ስራዎች ላይ ለአባል ሀገራቱ ሰፊ ልምድ አካፍሏል። ዘገባው የህዝብ ተወካዮች ምክር ቤት ነው። ኢትዮጵያ ለደቡብ ሱዳን ሰላምና መረጋጋት የምታደርገውን ድጋፍ አጠናክራ እንደምትቀጥል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ ኢትዮጵያ ከደቡብ ሱዳን ጋር በመሰረተ ልማት ያላትን ትስስር ለማጠናከር ፍላጎት እንዳላትም ተናግረዋል የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በደቡብ ሱዳን የምስራቅ አፍሪካ ጉዳዮች ሚኒስትር ፒዮንግ ዴንግ ኮል የተመራ ከፍተኛ ልኡክ ዛሬ በጽህፈት ቤታቸው ተቀብለው አነጋግረዋል ዘገባው የውጭ ጉዳይ ሚኒስቴር ነው ሉሲና ሰላም በቼክ ሪፐብሊክ ፕራግ ሙዚየም የነበራቸውን ቆይታ አጠናቀው ዛሬ ንጋት ላይ አዲስ አበባ ገብተዋል። በቆይታቸው ከመላው አውሮፓ የጎረፉ ቱሪስቶች የተጎበኙ ሲሆን የኢትዮጵያን የሰው ዘር መገኛነት በማሳየትና የጥንታዊ ስልጣኔ ባለቤትነት በዓለም አደባባይ በማስተዋወቅ የኢትዮጵያን ገጽታ ከፍ የማድረግ ሚናን በላቀ ሁኔታ ተወጥተዋል ተብሏል። የሉሲና ሰላም ከፕራግ ወደ አዲስ አበባ ጉዞ በቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አቡ አያላ የተመራ ሲሆን በኢትዮጵያ የቼክ አምባሳደርን ጨምሮ በፕራግ ብዙ የማመራሮችና የሀገሪቱ ከፍተኛ የስራ ኃላፊዎች ታጅበዋል። በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ በመገኘት የፌዴሬ ቱሪዝም ሚኒስትር ዴኤታ ስለ ሽግርማና የሚኒስቴሩ ከፍተኛ የስራ ኃላፊዎች አቀባበል አድርገዋል ሲል የዘገበው የቱሪዝም ሚኒስቴር ነው። ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ረህመት አደም አቀረብኩላችሁ። ጥሩ ጊዜ ይሁንላችሁ።